እናንተ እንዴት ናችሁ? እንግዲህ ዛሬ በአዲስ ነገር ካችሁ ብያለሁ። ላይክ፣ ሸር፣ ሰብስክራይብ አይደረስ እያልኩኝ አበረታቱኝ። ሲ አምስት ሺህ ያስገቡኝ ማለት ነው። እዚህ ገዙኝ የስደት ጓዶች ማለት ነው። እንግዲህ ቱ ባነው ያለሁ ስዳታ እየተጠቀምኩ ስለሆነ ገዙ ላለሁ። እንግዲህ ዛሬ በአዲስ ነገር ካቸው ብያለሁ። ሱመያ ወደ ኦሮሚያ ክልል ከሄደች በኋላ ከሆነ ሊጋ ሰገና ተታግታለች ማለት ነው። ስለ ሲሄድማ አንዳንድ ነገሮችና አስወርቷታል አስለፍልፏታል። ሱመያ ደግሞ ድሬደዋ ሃረ ለርን ጎሚታ አሞራ በጥፊት ስትል አት ነበር ማለት ነው። አብራችሁን ከቆያችሁ ተንተን በተና አርገ ነግራችኋለሁ። ዳይ ወደ ቁም ነገሩ እንግዲህ ሱመያ ሰይር ጠፋኝ። ኬኩን ምኑን እንዲያዩ እንዲያይጋብዘኝ ዝህ ባህል ላይ ስትል የነበረችው ሱመያ እንግዲህ ቡራ ከሚባል ሰውዬ ልጅ ጋራ እንግዲህ ከሱ ጋር አብራ ስርተል ማለት ነው። አብዛኛውን ጊዜ አማርኛ ከበድ የሚለው ልጅ በኦሮመኛ የሚያወራ ልጅ ነው ማለት ነው። እሱ ኦሮመኛ ነው አብዛኛውን የሚጽፈውም የሚናገረውም፣ ነገር ግን አማርኛ ትንሽ ትንሽ ይናገራል። እሱ ጠብቋት እንግዲህ ሀረር ላይ እንደውም እሱ ሳይሆን አይቀርም ያዝናናት ማለት ነው። ድራማው እንደቀጠለ ነው። እናንተስ ከእንቅልፋችሁ አልነቃችሁም? እኔ ግን የነቃው የነቃሁ ይመስለኛል ማለት ነው። የሆነ ነገር ብቻ የነቃሁ ይመስለኛል። እንዴት ሱመያ ከሰይር ጋር ተጣልታ ከሆነ እንዴት ከእሱ ጓደኞች ጋር ተገናኘች ማለት ነው? እና እንግዲህ ሱመያ ደግሞ እንደምታዩት እንግዲህ እሷ ሸር ቦር እያለች ነው ማለት ነው። ሀረር ሂዳ ማለት ነው። ሀረር ላይ እየተዝናናች ነው ድሬዳዋ ከፈለገኝ ጣና ያገኘኝ የምትለው ሱመያ፣ ልጆቿን አቅፋ እንግዲህ ሁለት ልጅ ይዛ እንደዚህ የምትዝናናው እንዴት ይመስላችኋል? እንዴት አመናችሁ? ሴር ጋር ከምር የተጣላይት ይመስላችኋል? እኔ ግን አላመንኩም። እንኳን ሰኢድ ጋር አይደለም አዩ ጋር የሚተጣለች አይመስለኝ ለምን እነዛ ልጅ ሁለት ልጅ አከርፋ እንዴት ልትዝናና ሄደ ብላችሁ ታስባላችሁ? ሰኢድ ይዟት ሳይሄድ አገሩን እያስጎበኛት ካልሆነ ማለት ነው። እንዴት ደፍራ ኦሮሚያ ክልል እንዴት ልትዝናና ትችላለች? እና ሰኢድ ነው እያዝናናት ያለው። ለዛም ነው የጠፋው ማለት ነው፣ እንዳይነቀበት ስለፈለገ። ስለዚህ አያት ይጃጃሉ። እኔ በሌላ ስላየሁት ነው ማለት ነው። አንቺ አቀሽ ነው ምናምን የምትሉኝ ሰዎች አላችሁ፣ ኖ እውነቱ ነው መነግራቸው ማለት ነው። ስለዚህ ሱመያና ሰኢድ እየተጫወቱብን ነው ያለው። በቃ ድራማ ደግሞ እንደቀጠለ ነው። እኛ ችግር የለውም ዘናፈታ እንላለን። ግን ሰኢድ በላ ሰኢድ ያዘናችሁ ሰ በጣም ብዙ ናችሁ። ሰኢድ የትገባ ሰኢድ ምን ገጠመው? ከጎንደራ ተመለሰም ታግቶ ነው በምናምን በምናምን የምትሏላችሁ ነ እንደዛ አይደለም። አብረ ተያይዘው ነው ወደ አዳማ የተመለሱት። ወደ አዲስ አበባ መጡ። ከአዲስ አበባ አዳማ ሄዱ። ከአዳማ ደግሞ ወደ ሀረር ይዟት ሄዷል ማለት ነው። እንግዲህ ዘናፈታ እያደረጋት ነው ያለው ሰኢድ ማለት ነው። እና ይሄ እውነታ እያለ ለምን ውሸት ይወራል እንዴ? ተው እንጂ ነቃ በሉ ማለት ማለት ነው። እኔም የነቃሁ ይመስለኛል ማለት ነው። እናንተ ግን አልነቃቸውም እስካሁን ድረስ ማለት ነው እና እንግዲህ አዩ እና ጓደኛዋ እንዴት ተናደዱ ታውቃላችሁ? ሱመያን እንይዛታለን፣ ባለችበት በቁጥጥር ስር እናውላታለን። ሰይድ ብቻ ካልተገኘ ብለዋል። እንግዲህ ያግቷታል አያግቷትም። ያ ልጁ ጋራ ቪዲዮ ሰርታለች። እንግዲህ ልጁ ጋር ተመሳጥረው ሊሆን ይችላል። ሚስጥር ብዙ ነገራት ለፍልፈዋታል። ክፉ ናት ይሉኛል። እኔ ግን ክፉ አይደለሁም። ይኸው አንተ ጋር ተገናኘሁ፣ ይኸው አብሬ ሰራሁኝ ስትል አንተ አሁን ክፉ አድርገኸኛል እኔን። እኔ ግን ክፉ አይደለሁም። ሰይድ ስልኩን ባያነሳ መቼም ይመጣል ብዬ አስባለሁኝ። ይሄ ድሬዳዋ እንገናኛለን ስትል ነበር ማለት ነው። እንግዲህ ሀረር ገብታለች ድሬዳዋ ትገኛለች ማለት ነው። እና እንግዲች ሳይድ የጠፋበት ምክንያት እንዳይነቀበት ነው። አዩን በቤቷ ጠፍታ እንዴት በል መጣች የሚለውን ነገር ማገናዘብ አለባችሁ። ሳይድ ዝም ብሎ የሚሰጥ ይመስላችኋል? ይህ ደግሞ ሌላ ኢንፎርሜሽን አለኝ ማለት ነው። እና ስልኩ እንደሚሰራ የሆኑ ልጆች እንዳያገኙትም አውቃለሁኝ ማለት ነው። እና መረጃ ስላለኝ ነው ማለት ነው መረጃ እና እንግዲህ እኔ መረጃ አለኝ ስላችሁ እናንተ ግን አላመናቸውኝም ማለት ነው። ዋናው ነገር ግን መታረቃቸውና አንድ መሆናቸው ነው። ንግጦ አብረው ሲመጡ ስታያቸው ግን እናንተ ታፍራላቸው፣ እኔ ግን ነጸናበታለሁ በሀሳብ ማለት ነው። እኔ ግን ነቅቻለሁ ማለት ነው። ድራማው እንደቀጠለ ስለሆነ እንዴት ሱመያ ጋራ ሱመያ ከሰኢድ ጓደኞች ጋራ ሄደን ልትሰራ ትችላላችሁ ብላችሁ ታስባላችሁ? ሰኢድ ጋር ተጣልታ እንዴ አታረገውም። ስለዚህ አይደለም እየተጫወቱብን ነው፣ ወይንም ስራቸውን እየሰሩ ነው። ይስሩ፣ ችግር የለውም ግን፣ በትዳር ላይ ይማሯት ወይም ልጆች እንደዚ ሆነ ሰሄድ እንደዚ ሆኖ እየተባለ የሚወራበት ሰዓት ላይ አይደለንም ማለት ነው። አብዛኛውን ድራማ ሲሰሩ እንግዲህ ሰው እንዳይነቃባቸው ነው፣ ዛ ተመካክሮ ይህን በይ ያን በይ እየተባለ እንግዲህ። ይሄ ራሱ ስም ማጥፋት ነው ማለት ነው፣ ስም ማጥፋት ነው። ሱመያ እራሱ በእኛ እየተቀለደች ነው ያለችው ማለት ነው፣ በሀገሯ ላይ እየቀለደች ነው ያለችው። ለምን ብትሉኝ፣ እንዴት ጎንደር ሂዶ ሴር ጠፋ ትላለች። ጎንደር ጎንደር ሂዶ እንዴት ሴር ጠፋ የሚባለው ነገር በጣም የሚያናድ ነው ማለት ነው። ለምን ብትሉኝ አጋች እንደሆኑ ና ታማኝ እንዳላደለን ለእንትን ለማለት በቃ አማርን ለማቋሸሽ የተደረገ ስራ ነው ብዬ ነው ማሰበው። አንዳንድ ጊዜ ማለት ነው። ለምን ብትሉኝ ጎንደር እንዲያልቀረ እንደመጣ እየታወቀ እንዴት ጎንደር ታግቶ ነው ጎንደር እንደዚህ ሆኖ ነው ይባላል። አንድን ሀገርን ለማቋሸሽ እንዴት ይነሳል ሰው ማለት፣ ድራማቸውን ይስ ነው። እኛ ምን አገባን? በራሳቸው ትዳር ላይ ነው ያማረቱት። ፈጣሪ ያውቃል። ደግሞ እነሱ ለብር ብለው እንደዛ ካረጉ ማለት ነው። ብቻ የሆነ ነገር ወደፊት ራሱ ቢታረቁ ና የሆነ ነገር ነገ ጧት ሰኢድ መልስ ቢሰጥ እኛ የምንናገራቸው ነገር ይኖራል ማለት ነው። እንዴት ሀገራችን እንዲያቋሽሹብን እንደፈለጉ ና እኛ አማራዎች ያኔ አጋች እንደሆን ለማሳወቅ የጣሩ ጥረት ነው ብያለሁ። ይሄ የኦሮሞ ሴራ ነው እና ይሄ ስራችሁ ደግሞ አያዋጣችሁም ነው የምለው ማለት ነው። ብቻ እኔ እንጃ። ብቻ ወደፊት አብራችሁን ከቆያችሁ ብዙ ነገር መነግራችኋል ና እናንተ ብቻ አበረታችሁኝ። ላይክ ሸር፣ ሰብስክራይብ እያደረጋችሁ ከጎኔ ሁኑ። ሰላማችሁ ብዙ ይበል። ሰላም ለሀገራችን፣ ሰላም ለኢትዮጵያ።